ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። በአንድም በሌላ መልኩ ኢትዮጵያ ውስጥ በተመላለሰችበት ጊዜ ከብዙ የመገናኛ ብዙሃን ባለሙያዎች ጋር እንደ ጋዜጠኛ ምነሽ ልንላት እንችላለን። ብዙዎቹ ቤተሰቦች ናቸው ከእሷ ጋር እና እንደ ሌላ ፕሮፌሽን ሳይሆን እንደ ባልደረባችን የምናያት እህታችን ነች። ያው መኖሪያዋ አሁን ጣሊያን ሮም ነው። በፋሽንና ዲዛይን ኢንዱስትሪ ውስጥ በጣም ረዘም ላለ ዓመት መቆየት የቻለች ብዙ አበርክቶ መስራት የቻለች ነች። በሶሶሎጂ ነው እንግዲህ ከዚህ ከፋሽንና ዲዛይኑ በተጨማሪ ደግሞ በሶሶሎጂ የራሷን የትምህርት ዝግጅት አድርጋለች። አሁን ደግሞ እንደምትመለከቱት በዳማሪዮስ መታለች እንግዶቻችንን የሚቀበል ይቅርታ በጣም ይቅርታ በጣም እንደ ጎበኛችሁት ደግሞ አሁን ዳማሪዮስን ይዛልን መታለች። በዚህ ተቋም ደግሞ ያው ምን ምን ነገሮች ልትሰጥ እንደተዘጋጀች ምን አይነት ስራዎች ልትሰራ እንደተዘጋጀች በደንብ ያያችሁት ይመስለኛል። በዓለም አቀፍ ደረጃ ስታንዳርዱን የጠበቀ ትልቅ የፋሽን እና የሞዴል እና የቴክኖሎጂ ኢንስቲትዩት ነው ገንብተው እየተንቀሳቀሱ የሚገኙት ህንፃው እንደምትመለከቱት ገና አዲስ ነው። ብዙ ፈንክሽናል አይደለም፣ ወደ ተግባርም እየገባ ያለ ህንፃ አይደለም ግን በጣም ለአንድ ዓመት ያክል እና ከዛ በላይ ለሚሆን ጊዜ በጣም ጊዜያቸውን ወስደው በሚሊዮን የሚቆጠር ብር ኢንቨስት አድርገው ነው ወደዚህ ኢንዱስትሪ የገቡትና ምናልባትም ይህ ኢንዱስትሪ በከተማችን ውስጥ በእኔ እውቀት በእኔ እውቀት እና በእኔ ግንዛቤ ከተሳሳትኩ ታረሙኝ ያላችሁ የመጀመሪያው ይመስለኛል። በዓለም አቀፍ ደረጃም ሰርቲፋይድ የሚያደርግና ብዙ ተማሪዎችን ብዙ በኢንዱስትሪ ላይ መሳተፍ የሚፈልጉ ወጣቶችን የሚያበቃ ነው ብለን ተስፋ እናደርጋለን እዛ ተስፋ የእኔ አብሬ የሰራሁት ከጎበኘው እና ካየው በኋላ ኢንስፓይረንግ ስለሆንኩኝ ነው ከእነዚህ አይነት ተቋም ጋር መስራት ለድርጅታችንም እንደ ግለሰብም እንደ ሚዲያ ባለም ወይም ደግሞ ፕራውድ ማረግበት ጉዴ ስለሆነ ነው ኢንቫይት አደረግኝ ከነሱ ጋር አብሬ የሰራሁት በድጋሚ ጥሪያችንን ተቀብላችሁ ስለመጣችሁ በጣም እናመሰግናለን አጠር ያለ ማብራሪያውን ዶክተር ሠናይት ማርዮ ታቀርብልን እና ከእናንተ የሚመጡ ሀሳቦች ወይም ከባልደረቦች የሚጨመሩ ሀሳቦችን እንሰማለን አመሰግናለን በጣም አመሰግናለሁ ስለመጣ አቶ ፍቃዱ የሚዲያ ኮርዲኔተራችን፣ እንግዲህ በጣም አመሰግናለሁ ፕሬዘንቴሽን ስላደረግ። ከስያሜው ሊጀምርና ስያሜው ዳማሪዮስ ፋሽን እና ቴክኖሎጂ ኮሌጅ ነው። ለወደፊት ከመስከረም ጀምሮ ኮሌጅ ነው። ለአሁን ኢንስቲትዩት ነው። ኢንስቲትዩት ያው ሾርት ኮርስ ተርሞችን ነው የምንሰጠው። ከሶስት ወር እስከ ስድስት ወር የሆኑ ስልጠናዎችን ነው የምንሰጠው። ከመስከረም ጀምሮ ደግሞ ኦልሬዲ አፕሩቫል ተሰጥቶናል፣ ወደ ኮሌጅ ሌቭል እንደሚያድግ ማለት ነው። ስለዚህ ዲፓርትመንቶቻችን አራት ናቸው። አራቱን የመረጥንባቸው ምክንያቶች ምንድን ናቸው? አገራችን ውስጥ በጣም ተፈላጊ የሆኑና እጅግ በጣም ሰራተኞች እየተፈለጉበት ያሉ ስኪሉን ብንሰጣቸው ትሬኒንግ ብንሰጣቸው ኢሚዲየት የሆነ የስራ ቅጥር ለወጣቶች መፍጠር የምንችልባቸውን ክፍተት ያለባቸውን አራቱን ሴክተሮች የመረጥናቸው እነዚያም ምንድን ናቸው? የመጀመሪያው ፋሽን ዲዛይን ነው። እኔ ፋሽን ዲዛይን ጣሊያን ላይ ነው የተማርኩኝ። የተማርኩበትም ምክንያት በአጋጣሚ ነበር። አጋጣሚ በሞዴሊንግ ኢንዱስትሪ ተቀላቅዬ ነበር። ቅድም አቶ ፈቃዱ እንዳለው የሶሺዮሎጂ እና ሶሻል አንትሮፖሎጂ ላይ ነው ግራጁዌት ያደረግኩኝ። እዚሁ ሀገር ላይ በምኖርበት ጊዜ በተለያዩ ኮሌጆች እስከ ዩኒቨርሲቲ ደረጃ መምህር ነበርኩኝ። አጋጣሚ ጣሊያን ከሄድኩ በኋላ ግን ያው በኢትዮጵያዊነት ለዛም አለ፣ ውበቱም አለ ልበል። በዚሁ አጋጣሚ ርዝመቱም ስለነበረኝ የሞዴሊንግ ኢንዱስትሪው ላይ በቀላሉ ልቀላቀል ችያለሁ። እሱም በአጋጣሚ ነበረ፣ እሱም ያው በሌላ ጊዜ የምናገር ይሆናል። አሁን ትልቁ ነገር ስለ ኢንስቲትዩቱ ነው፣ በደንብ ብሪፍ አድርጌ ልነግራችሁ። እንፈልገው የፋሽን ኢንዱስትሪው በጣም ፕሮዳክት አለን፣ ሀገራችን ላይ ብዙ የውጭ ዲዛይነሮች መጥተው በኢንዱስትሪያል ፓርክም ቦታዎችን የወስደው ብዙ ኮተን አለን፣ ፕሮዳክቶቻችንን ያመርታሉ። ነገር ግን ወዴት ነው የሚወስዱት? ወደ ውጭ ዓለም ነው፣ ኤክስፖርት ነው የሚደረገው። የኛ ወጣት ብዙም እየተጠቀመበት አይደለም። ኢንዳስትሪው ላይ አንደኛ ፕሮፌሽናል የሆኑ ትምህርት ቤቶች ስለሌሉ ወጣቶቻችን ትሬን የሚያደርጉበት ቦታዎች የሉ። ሪኬስቱ እንዳለ ሆኖ የስልጠና ሴክተሮቻችን በጣም የተዘጉ ናቸው። የተዘጉትም ምንድን ነው? ሶስት እና አራት አምስት የሚሆኑ የፋሽን ትምህርት ቤቶች ናቸው፣ በፕሮፌሽናል መንገድ ያሉ። ከዛ ውጭ በዩኒቨርሲቲ ሌቭል ያሉ እንግዲህ ባህርዳር ዩኒቨርሲቲ እና ወልቂጤ ዩኒቨርሲቲ አሁን አሁን ላይ ደግሞ አዋሳና ወሎ ዩኒቨርሲቲ ናቸው። ከነዚህ አራት ዩኒቨርሲቲዎች ውጭ የለም። ስለዚህ እዛው የሚማሩት ተማሪዎች ተመርቀው ሲወጡ ምንድን ነው? ቀጥታ የራሳቸውን በራሳቸው ቀጥረው ነው ወደ ስራው የሚገቡትና ወደ ራሳቸው ስራ ስለሚሄዱ ብዙ ኢንዱስትሪያል ፓርኮች ላይ የሚመጡ ድርጅቶች ጋርመንት ላይ የሚሰማሩ ድርጅቶች በአብዛኛው ሰራተኞች የሏቸው። ስለዚህ ትሬኒንጉን እኛ ብንሰጥ አንደኛ የስራ እድል መፍጠር እንችላለን ለወጣቱ። ሴክተሩ በጣም የሚፈለግ ሴክተር ነው። የትም አለም ላይ ሄዶ እስኪል ትሬኒንግ ያደረገ ሰው ሙያ ስለሆነ፣ ሙያ ደግሞ የሚሞት አይደለም። የትም ቦታ ላይ ሄዶ መስራት ይችላል እና የፋሽን ሴክተሩ ትልቅ የሆነ ክፍተት ያለበት ሪሶርሱ እያለን መጠቀም ያልቻል ነው ኢንዱስትሪ ስለሆነ የፋሽኑን ሴክተር መጠጥነዋል። ቀጥሎ ያለው ሜካፕ ነው። ያው በአብዛኛው ወንዶች የዚህ ሜካፕ ችግር የለባቸውም፣ ግን ወጣ አሁን ወንዱም ወደ ሜካፕ ኢንዱስትሪ እየገባ ነው ያለው፣ ወንዶችም መቀባባት ጀምራችኋል ይመስለኛል። ግን ሴቶች እጅግ በጣም ከምናወጣቸው ወጪዎች፣ ከወራዊ ወጪዎች ብንተምን የምናወጣው ሜካፕ ላይ ነው። ሁላችንም የራሳችንን ውበት ለመጠበቅ ብዙዎቻችን ጥረት እናደርጋለን። የሜካፕ ኢንዱስትሪ ምን ያህል አድጓል ኢትዮጵያ ላይ ስንል የመጀመሪያው ሜካፕ ተቀቢዎች በዓለም ላይ ማናቸው? ሀመሮች ናቸው። ሜካፕ ከምንድን ነው የሚሰራው? ከጭቃ ነው የሚሰራው። ጭስ፣ ጭቃ፣ ከአፈር ነው የሚሰራው፣ ከክሌይ። አገራችን ላይ አለን፣ ፕሮዳክቱ አለን። ኢንዱስትሪ አለ? ኢንዱስትሪ የለም። ትሬን ያደረገ ሰው አለ? የለም። ስለዚህ ቴክኖሎጂውን ወደዚህ አገር ብናመጣ፣ ማን ፓወር አለን። ወጣቶች በየቤታቸው ዩኒቨርሲቲ ላይ የጨረሱ ዲግሪ፣ ዲፕሎማ፣ ማስተር ያዘው ስራ አጥቶ በየቤቱ ተቀምጧል። ስለዚህ ፕሮዳክቱ እስካለን ድረስ ከፕሮዳክሽን እስከ ሀው ቱ ዩዝ ኮንሳምሽን ድረስ ያለውን ብናስተምር እኛ ከውጭ አለም ላይ ቴክኖሎጂውን ብናመጣ መጠቀም እንችላለን። ወደ አፋር ክልል ብትሄዱ ቤንቶናይት አለ ሜካፕ ከሚሰራባቸው የመጀመሪያው ፕሮዳክቶች አንዱ ነው። አገራችን ላይ በጣም ያለ ነው። ወደ ደቡብ ክልል ብትሄዱ ሞሪንጋ አለ። ከሞሪንጋ የሚሰራ ሜካፕ ዋን ኦፍ ደ ሞስት ኤክስፔንሲቭ ሜካፕ ነው። ስለዚህ ኢንዱስትሪውን ማምጣት ከቻልም ትሬኒንግ ሰጥተን የእኛን ወጣቶች ካስተማርን ሀገራችን ላይ ማሽነሪዎች ባይኖሩን እንኳን ኢንተርናሽናል የሆኑ የሜካፕ ፕሮዲስ የሚያደርጉ ካምፓኒዎች ጋር ኮላቦሬት አደርገን ልጆችን ለትሬኒንግ ልከናቸው አሰልጥነን ብንጠቀምበት ሴክተሩ እጅግ በጣም አንደኛ፣ ከውጭ የምናስመጣውን ገንዘብ የምንከፍለውን ኢምፖርት የምናደርገውን ሀገራችን ላይ ማምረት እንችላለን። ወጣቶቻችን ደግሞ ለወጣቶቻችን የስራ እድልን መፍጠር እንችላለን። ስለዚህ ቤዚካሊ ሁሉም ሰው የሚጠቀሙ የትኛው ሴክተር ነው ግን ክፍተት ያለው የትኛውን የሚለውን ደግሞ ስናይ ሜካፕ ኢንዱስትሪውን መርጠናል ማለት ነው። በሶስተኛ ደረጃ ሴኩሪቲ። ብዙ ጊዜ ከውጭ ሀገር ላይ ያው የተለያዩ ኢቨንቶችንም ኦርጋናይዝ አደርጋለሁ። በማደርግበት ጊዜ ኢትዮጵያ ላይ ዝግጅት ስል ሁሉም ሰው ፓርትነሮችም ሆኑ ስፖንሰሮች ወደ ኢትዮጵያ ለመምጣት ፈቃደኛ አይደሉም። ለምንድን ነው የማይሆኑት? ኢትዮጵያ ልክ የጦርነት ዞን እንደሆነች ነው በየሚዲያውም በየምኑ። ስለዚህ ኢትዮጵያ በተባለ ቁጥር እድገቷን ሳይሆን በአብዛኛው የሚናገሩት ስለ ጦርነቱ ነው ስለ እርስ በርስ መጣላት ስለ እርስ በርስ አለመስማማት ነው የሚገልጹት እና ያንን ስጠይቅ ሶሉሽኑ ምንድ ነው ሴኪሪቲ ዌል እስኪልድ የሆነ ሴኪሪቲ የለነ ምክንያቱም የቱሪዝም ኢንዱስትሪ እያደገ ነው ያለው አንድ እንበል ና አንድ ቱሪስት መክፈል የሚችል ቱሪስት ቦዲጋርድ ለራሱ ቢፈልግ አገርን ዞሮ ለማየት ቢፈልግ ሴኪሪቲ የሴኩሪቲ ሲስተማችን በጣም ዊክ ነው። ቦዲጋርድ ጀስ አንዱን ሴክተር ጠቀስኩላችሁ እንጂ እዚህ ትምህርት ቤት እንበልና አንድ አደጋ ቢከሰት የእኛ ሴኩሪቲ ካለም ምንድ ነው የሚያደርገው? የመጀመሪያ ስራው አደጋን ማጥፋት ነው ወይስ ሮጦ ማምለጥ ነው? ይህን እናንተ ብትመልሱት ደስ ይለኛል። አንድ ፖሊስ ቆመጥ ሲይዝ ምንድ ነው የሚያደርገው? ፈርስት ቲንግ ሰውን መምታት ነው ወይስ ያንን ቆመጥ ኦርዱላውን ይዞ ራሱን መከላከል ነው? ይሄም ሌላ መልስ የሚፈልግ ነው። በየባንኮች በየተለያዩ ሴክተሮች ጋር በምትሄዱበት ጊዜ በአብዛኛው ሴኩሪቲ ብለን የቀጠር ናቸው ሰዎች አይዘር ከመከላከያ ሰራዊት የተሰናበቱ ናቸው፣ አይዘር በጣም ያረጁ ሰዎች ናቸው። ከአለባበስ ጀምሮ ያለውን ብታዩ በአብዛኛው ብዙ ጊዜ ኢቭን ቁጭ ብሎ የስራ መደራረብን እንዲሆን ይችላል። እንቅልፋቸው ስተኙ ነው የምናገኛቸው። ከሰላምታ ጀምሮ እንውሰድ ብንል ከአለባበስ ጀምሮ እንውሰድ ብንል

ውይ በስማም ማም ደም አየሁ ወይ ደም ያዝ አልችልም አይፈቀድልኝም፣ የሚሉ ሴኩሪቲዎች ናቸው። አጋጣሚ የሆነው በዚሁ የተወሰነ ጊዜ እንግዲህ የሴኩሪቲዎችን ትሬን ለማድረግ አናሊሱ ማርኬት አናሊሲሱም ስንሰራ አገራችን ላይ ያለው ሴኩሪቲ ፖሊስ ብቻ ነው። ፖሊስም ሴኩሪቲ ነው ብለን የምንጠራው አይነት እንትን አይደለም። ፕሮፌሽናሊት ተምሮ ሳይሆን ሩጫ ወይም የተወሰነ ሀው ቱ ሀንድል መሳሪያዎችን ሃንድል እንዴት ማድረግ ይቻላል የሚለውን ብቻ ትሬን የተደረገ ፖሊሲ ነው ያለው በድፍረት መናገር የምንችለው ማለት ነው። ስለዚህ የሴኩሪቲ ሴክተራችን እጅግ በጣም ዊክ ስለሆነ ፕሮፌሽናል የሆኑ ሴኩሪቲዎችን ለአገር ብቻ ሳይሆን ከአገር ውጭ ትሬኒንግ አግሪመንት የተፈራረምንባቸው አሉ። ከእነሱ ጋር ትሬኒንግ፣ ከዛም መምህራን መጥተው የእኛ ሴኩሪቲ የምናሰለጥናቸውም ወደ ውጭ ሄደው ፕራክቲካል ተግባሩን ሰልጥነው እንዲመጡ ፋሲሊቴት የምናደርግበትን ሴክተር አለ። ሌላኛው ይሄን ሁላ ካወራን በኋላ ሁሉም ነገር በቴክኖሎጂ የተደገፈ መሆን መቻል አለበት። ስለዚህ እንዳልኳቸው ሴኩሪቲ በወረቀት ጽፎ ነው አንዱ ከአንዱ ጋር ልክ ይሄን ቤት ጨርሶ ከሰዓት በኋላ ላይ የሚሄደው ሴኩሪቲ ለሌላኛው ሲያስተላልፍ በወረቀት ነው። አንድ ሴኩሪቲ ኮምፒውተር ማንበብ መቻል አለበት። አንድ ሴኩሪቲ ኢሜል መላክ መቻል አለበት። አንድ ሴኩሪቲ ኢመርጀንሲ ኬሶች ሲኖሩ አምቡላንስ ለመጥራት ሚን ታይም አምቡላንስ እየጠራ ስልክ ባይሰራ ኢሜል መላክ አለበት። እርጀንት የሆኑ ሪስፖንሶች መስጠት መቻል አለበት። ስለዚህ አስምረን ሴኩሪቲ ላይ በደንብ መስራት የፈለግንበት ምክንያት ወጣቶች በየቦታው ሰራዊት ከሰራዊት ተመላሽም ሆኖ ወጣቶችም ሴኩሪቲ ላይ ፕሮፌሽናል መሆን የሚችሉትን ሴኩሪቲዎችን ትሬን ለማድረግ ነው። ለመጀመሪያ ጊዜ እንግዲህ በኢትዮጵያ ደረጃ ካሪኩለሙን እኛ ነን ቀርጸን አብረን ከትምህርት ሚኒስቴር ጋር አፕሮቫል ያስገኘ ነው። የሴኩሪቲ ሪጋርድ ላይ ከአውስትራሊያ ከደቡብ አፍሪካ እና ከናይጄሪያ ነው ካሪኩለሙን ለእንትን የወሰድ ነው። ራሴ ሳምፕል የጠነከረ ሀገር ላይ ሴኩሪቲ ያለበት ሀገር ላይ እንዴት ነው ትሬን የሚያደርጉት የሚለውን ነገር እና አብረን ሰርተናል። ኢንፎርሜሽን ቴክኖሎጂ ላይ ኢንቴሪየር ዲዛይን አለን፣ ዌብ ዴቨሎፕመንት አለን፣ ሌላ ፎቶሾፕ አለን። ቴክኖሎጂው ደግሞ የሚያመጣውን ወደፊት ላይ እየጨመርን እንሄዳለን። ሞደርን የሆኑ ኮምፒውተሮች አዝናል። እነሱ ኮምፒውተሮች በሚመጡበት ጊዜ ኦልሞስት ወደ አርቲፊሻል ኢንቴሊጀንሱ ለመግባት ረ ሪኬስቱ ናቸው ማለት ነው። ቋሚ ሰራተኞች ስንት ይኖሩናል ዳማሪ?